ጤና ይስጥልኝ። በድጋሚ እንደምናመሻቸው የኢትዮጵያ ቴሌቪዥኑ ዩቲቪ 57 እንደቀጥለ ነው ዋናው ናቸው ጉዳዮች ባሰባቸው የታላቁ ሕዳሴ ግድብ ኢትዮጵያ የውጭ ያሎችን ጫና ተቋቁማ የራሷን ሀብት የመጠቀም መብቷን ያሳየችበት መሆኑ ተገለጸ። ኢትዮጵያ የገጠማትን ኢኮኖሚ ስብራት ለመጠገን ሀሳብና አቅም አሰባሳቢ የወል ትርክት መፍትሄ እንደሚሆን የምጣኔ ሀብት ባለሙያው ዶክተር ገምት የጋዛውን ጦርነት ያስቆማል ታጋች እስረኞችንም በአፋጣኝ ያስለቀል የተባለውና የእስራኤልን ጦር ቀስ በቀስ ሙሉ በሙሉ ከጋዛ ያስወጣል የተባለው የአሜሪካ ባለ 21 ነጥብ የሰላም እቅድ ተስፋ ተጥሎበታል የሚሉ ዋና ከዜናዎቹ ጋር አንተነ ደግፌ ነኝ፣ አብራችን ቆዩ። መነሻ መደመር ልዩነት የለንም ብሎ አይነሳም። ነገር ግን የእኛ ልዩነቶች ተከብረው እና ጌጥ ሆነው ለአንድነታችን ምሰሶ መሆን ይችላሉ ብሎ ያምናል። መንገድ የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። በኛ መልክ በእኛ እሳቤ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። አዲሱ ትውልድ አዲሱ ትውልድ አሁን እያበበ ያለው ትውልድ ካለ ጥርጥር ኢትዮጵያን ወደ ብልጽግና ያሸጋግራል። የመደመር ትውልድ በታሪኳ የገዘፈች ብቻ ሳይሆን፣ በአሁናዊ ማንነቷ ትልቅ የሆነች ኢትዮጵያን ያረጋግጣል። ኢትዮጵያን የመሰለ ለፈጣሪ የቀረበ አኩሪ ታሪክ ያለው የነጻነት ገድል ያለው ብዙ ሕዝብ በተፈጥሮ የታደለ በኪነ ሕንፃ፣ በባህል፣ በታሪክ ምንም የሚያሳፍር ነገር የሌለው ሕዝብ እንዴት ድሃ ሆነ? እንዴትስ ለማኝ ሆነ? ለትውልድ ጥያቄ ለተሻለ ነገ መልስ ያለው ሳቤ ምላሽ ያለው ስርዓት የመደመር ጉዞ የመደመር መንገድ የመደመር መንግሥት ኢትዮጵያ የገጠማትን የኢኮኖሚ ስብራት ለመጠገን ሀሳብና አቅም አሰባሳቢ ወልትርክት መፍትሄ እንደሚሆን የምጣኔ ሀብት ባለሙያው ገምች ስመርሻ ገለጹ።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 የታላቁ ህዳሴ ግድብ ኢትዮጵያ የውጭ ኃይሎችን ጫና ተቋቁማ የራሷን ሀብት የመጠቀም መብቷን ያሳየችበት ነው ሲሉ በባህርዳር ዩኒቨርሲቲ የሲቪልና ና ውሃ ፋካልቲ ዴን ዶክተር አሰግደው ጋሻው ገለጹ። በግድቡ ግንባታ ወቅት ግብፅን ጨምሮ በተፋሰሱ ሀገራት በሚዘጋጁ መድረኮች ኢትዮጵያ የራሷን ሀብት የመጠቀም መብቷን በማንጸባረቅ ምሁራዊ ግዴታቸውን ሲወጡ የቆዩት ዶክተር አሰግደው ለታላቁ ህዳሴ ግድብ በስኬት መጠናቀቅ የውጭ ጫናዎችን በመቋቋም ኢትዮጵያ የዲፕሎማሲ ስኬቷን አሳይታለች ብለዋል። ሳሙኤል ወርቃየ ተጨማሪ ያለው። ያኔ የታላቁ ሕዳሴ ግድብ ግንባታ መሰረተ ድንጋይ ከተጣለበት ጊዜ ጀምሮ ኢትዮጵያ የራሷን የውሃ ሀብት እንዳትጠቀም በውጭ ኃይሎች በኩል ጩኸቶች ሲጀመሩ፣ የኢትዮጵያን የተጠቃሚነት መብቷን ጨምሮ ግድቡ ቢገደብም ግብፅን ጨምሮ የተፋሰሱ ሀገራትን እንደማይጎዳ በማስረዳት ረገድ በተለያዩ የተፋሰሱ ሀገራት በመንቀሳቀስ ምሁራዊ ግዴታቸውን ሲወጡ ቆይተዋል። በባህር ዳር ዩኒቨርሲቲ የሲቪልና ውሃ ፋካሊቲ ዲን ዶክተር አሰግደው ጋሻው በተለያዩ አጋጣሚዎች ወርክሾፖች ላይ የምናቀርብ ነበር። ለምሳሌ ካይሮ ላይ ካርቱም ላይ ኡጋንዳ፣ ኬንያ፣ ኢትዮጵያ ውስጥም በተደጋጋሚ በተለያዩ ቦታዎች ላይ ግድቡ ብዙ ጉዳት እንደሌለው ያው ለማሳወቅ እንሞክራለን። ግን ያው በአብዛኛው ግን ፖለቲካል እንትን ስላለው ከምሁራዊ አንጻር ወይም ደግሞ ከቴክኒክ አንጻር ሳይሆን የሚታይ የነበረው ድሮ ድሮ በአብዛኛው ወደ ፖለቲካል ያመዘነ ከሴኪዩሪቲ የሚባል አባባልም ስላላቸው እነሱ። ዶክተር አሰግደው በግንባታ ሂደት ወቅት የውጭ ኃይሎች ሲፈጥሩት ስለነበረው ጫና ሲያስታውሱም የውጭው ጫና እኔ በሌሎች ግድቦች ላይ አልሰማሁም፣ እንደዚህ ያለ በሌሎች ወንዞች ላይ ብዙ ሚና የተወሰነ አሉ፣ እንትን ያለባቸው ግን በዚህ ደረጃ ከፍተኛ እንትን ዓለም አቀፍ የተባበሩ መንግስታት ደረጃ እስከሚደርስ ድረስ ያየ ያለ ታሪክ የለም። ግድቡን ለማጠናቀቅ ኢትዮጵያውያን ገንዘባቸውን፣ ጉልበታቸውን፣ እውቀታቸውንና ጊዜያቸውን መስዋዕት አድርገዋል። በዲፕሎማሲው መስክም ስለ ግድቡ እውነታ ለማሳወቅ የተሄደው ርቀት አሁን ላይ የታላቁ ህዳሴ እውኑ እንድናይ አድርጎናል ይላሉ። ይህም ታዲያ ታላቅ የዲፕሎማሲ ስኬት ነው ሲሉም ገልጸዋል። በራስ ውሃ አትጠቀምም ስትባል የሆነ ነገር እንትን ይልባል የሆነ ቁጭትና ልውስጥ ይከታሃል። ያም አንዱ እንትን ነው። እና ሁሉም ኢትዮጵያዊ፣ ከውጭ ያለው ሀገር ውስጥ ያለው ሁሉም የሚችለው ሁሉ አድርጓል። ማንም ትሳኔ ማለት በእያን በዛ የሚነሳ ነገርን እንዲሁ በቀላሉ አይቶት ቸል ብሎ የሚያልፍ ሰው የለም። ሁሉም ባለበት ባገኘው አጋጣሚ ሁሉ ሲከራከርም፣ በክርክርም ከፋይናንስም አንጻር የትኛውም አንጻር አስተዋጽኦ ሲያደርግበት የነበረ ግድም ነው። ዋናው ትልቁ እንትን በተግባር ስራ ከሰራህ ከምትናገረው ንግግር በላይ ተግባሩ ራሱ አንድ እንትን ያደርግልል አስተዋጽኦ ጉልበት ይሰጣል ለዲፕሎማሲ፣ ጉልበት ይሰጣል፣ አስተዋጽኦ ያደርግልሃል። እንግዲህ ዲፕሎማሲ አንድ ሀቅ ይዞ መሄድ፣ ሁለተኛ በተግባር ስራ መስራት፣ ከዛ ደግሞ እውነታውን ደግሞ ለማስረዳት መሞከር ነው። እነዚህ አሸናፊ ያደርጋሉ። ከዲፕሎማሲ አንጻር አሁን ትልቁ ፈተና ታልፏል ብዬ ነው የማምነው። የግድቡ በስኬት መጠናቀቅ ኢትዮጵያ የራሷን ሀብት የመጠቀም መብቷን ያረጋገጠችበት ስለመሆኑም ዶክተር አሰግድ ያነሳሉ። አንድ ጠብታዋ ከተነካች ወዮላችሁ እየተባለ በአደባባይ ሲነገር የነበረበት ሁኔታ ነው ያለው እና ከዛም በላይ አልፎ እንግዲህ 74 ቢሊዮን ሜትር ኩብ ውሃ ይዘናል። ታላቁ ህዳሴ ግድብ ሀገሪቱ ለወደፊቱም ለምታከናውናቸው ትልልቅ ፕሮጀክቶች በስኬት ይጠናቀቁ ዘንድ ኢትዮጵያውያን በወኔ እንድንቆም በር የከፈተ መሆኑም ተመላክቷል። ሀገራት በግዛታቸው የሚፈሰውን የወንዝ ውሃ ያለገደብ በነጻነት የመጠቀም መብት እንዳላቸው በተባበሩት መንግስታት ድርጅት የድንበር ተሻጋሪ ወንዞችን አጠቃቀም በተመለከተ በዓለም አቀፍ መርሆች ላይ ተጠቅሰዋል። ኢትዮጵያ ከራሷ ግዛት በሚፈልቀው የአባይ ወንዝ ላይ የታላቁ ህዳሴ ግድብን ስትገነባ ይህንን መርህ ታሳቢ ብታደርግም አስቸጋሪ የዲፕሎማሲያዊ ጫናዎች ገጥመዋት ነበረም። ይህን ጉዳይ ሪፖርተራችን ቶማስ ሀይሉ መለስ ብሎ ተመልክቶታል። ኢንጂነር ውዱ ይግረም ይባላል። በታላቁ ህዳሴ ግድብ የተርባይን ገጠማና ጥራት ቁጥጥር ባለሙያ ሆኖ እየሰራ ነው። በአፍሪካ ግዙፉ የኤሌክትሪክ ኃይል ማመንጫ በሆነው በታላቁ ህዳሴ ግድብ ከዓለም አቀፍ ባለሙያዎች ጋር በቅንጅት በመስራቱ ከፍተኛ ልምድ ያገኘበት እንደሆነ ይገልጻል። ከእነሱ ከኤክስፐርቶች ጋር ነው አብረን እየሰራ ነው ያለ ነው ከእነሱ ልምድ ደስ ይላል። አክቹሊ የሀገራዊ ፕሮጀክትን በመሆኑ ሁለተኛ ትልቅ ፕሮጀክት ነው ለእኛም ልምዱ ከፍ ያለ ጥቅም ስላለው ጥሩ ነገር አግኝተንበታል። በተመሳሳይ በግድቡ ግንባታ ላይ 12 ዓመታትን ያሳለፈው በረከት አፍላም በስራ ወቅት ከባድ ጊዜያትን ቢያሳልፍም በግድቡ ግንባታ ሂደት ላይ በመሳተፉ በእውቀት ሽግግር ትርፍ አግኝቼበታለሁ ይላል። ብዙ ማሽን ኦፕሬተር ይሆናል ባለሙያ ይሆናል ማለት ሲመጣ ምንም አያውቅ ባለ እንትን፣ አሁን ላይ ባለሙያ ውጤታማ፣ ትርፋማ ሆኗል። ሞያ ለምዷል። ለቀጣይ እንትን አይከብደውም። ራሱን ችሎ መስራት የሚችል ባለሙያ ብዙ ተርፏል። ከዛም በላይ ደግሞ ታላቁ ህዳሴ ግድብ ላይ በመሳተፋችን ትልቅ የሀገራዊ እንትን ነው። ይሄ ትልቅ ኩራት ነው ለእኛ። የታላቁ ህዳሴ ግድብ የዲፕሎማሲና የግንባታ ሂደት ፈተናዎችን አልፎ በመጠናቀቁ ደስታ የፈጠረላቸው ስለመሆኑ ባለሙያዎቹ ገልጸዋል። ከባድ ሰው ሰራሽና የተፈጥሮ ከባድ ችግሮች ነበሩ። ተፈጥሮን በጣም እንከላከለው ነበር። ሙቀቱ ከምልህ በላይ ነበር። በዛ ላይ ደግሞ ያን ተቋቁመን እየሰራን ደግሞ የነበረው ደግሞ ቻሌንጅ ነበር። ግድቡ እንዳይሰራ ለማስቆም የነበረው ለእኛ የሚገቡ ግብአቶችን እንዳይቀርቡ ከአስቤዛ ጀምሮ ለድርጅቱ የሚሰሩ ሲሚንቶ እንዳይገባ ነዳጅ እንዳይገባ ብረት እንዳይገባ ከባድ የነበሩ ችግሮች ነበሩ ያን ሁሉ አልፎ ዛሬ ለዚህ በቅቷል ታላቁ ዳሴ ግድብ ይሄ ኩራታችን ነው ለኛ እዚህ ቦታ ላይ ብዙ ያጣናቸው ወንድሞቻችን ጓደኞች አሉ ለእነሱ ቤተሰብ ይሄ ማስታወሻ ሀውልት ነው የግድቡ ስራ አስኪያጅ ኢንጂነር ክፍሌ ሆሮም ኢትዮጵያ እስከ 45000 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም ያላት ሀገር ደመሆኗ በግድቡ ግንባታ ወቅት ከዓለም አቀፍ ባለሙያዎች የተገኘው የእውቀትና የቴክኖሎጂ ሽግግር ከኢትዮጵያ አልፎ ለሌሎች ሀገራትም መትረፍ የሚያስችል እንደሆነ ገልጸዋል። ይህን እውቀት አሰባስቦ ለሀገራችን በራሳችን አልፈንም በአፍሪካ ምድርም ሄደን ተወዳዳሪ መሆን እንድንችል አቅጣጫ ተሰጥቶ እየተሰራበት ነው። በቅርብ ጊዜ ውስጥ ድርጅት ተቋቁሞ እነኚህን ባለሙያዎች አሰባስበው ይዛል። የሀገራችንን ሀብት በሀገራችን ኮንትራክተሮች የምናበለጽግበት ጊዜ ቅርብ ይሆናል። ይህ ታላቅ ሀገራዊ ፕሮጀክት ከዳር ይደርስ ዘንድ ከቻይና፣ ከጣሊያን፣ ከፈረንሳይ፣ ከህንድ እንዲሁም ከሌሎች ዓለማት የተውጣጡ ትልልቅ ባለሙያዎች ተሳታፊ ነበሩ። ይህ ታዲያ ለኢትዮጵያውያን ባለሙያዎች ትልቅ የቴክኖሎጂ እንዲሁም የእውቀት ሽግግር ያደረገ ነው። ለኢቲቪ ቶማስ ኃይሉ ከታላቁ ህዳሴ ግድብ ጉባ። ማሻን እሱን የሚወስንልህ እንደማለት ነው። የምናብ ከፍታችን እዛ ነበር። ነገር ወርደን ወርደ ተንሽ የወጡ ዜና የጋዛውን ጦርነት ያስቆማል ታጋቾችን በማስለቀቅ የእስራኤልን ጦር ቀስ በቀስ ሙሉ በሙሉ ከጋዛ ያስወጣል የተባለው የአሜሪካ ባለ ባለሀንድ ነጥብ የሰላም እቅድ ተስፋ ተጥሎበታል። ከፕሬዚዳንት ዶናልድ ትራምፕ ጋር በዋይት ሀውስ ተገናኝተው የሚነጋገሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እቅዱን እንዲቀበሉ ግፊቱ በርትቶባቸዋል ነው የተባለው። አለምነዋሴ ተጨማሪ አለው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬው ዕለት የጋዛ ጦርነትን ለማክተምና የሰላምን መንገድ ለማንጠፍ የተዘጋጀውን የአሜሪካ ዕቅድ በተመለከተ ከትራምፕ አስተዳደርና ከራሳቸው ጥምር ፓርቲ ጭምር ጫናው እየጨመረባቸው መምጣቱ ተዘግቧል። ጠቅላይ ሚኒስትሩ በዛሬው ዕለት በዋይትሃውስ ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ይወያያሉ። ዋይት ሀውስ ኔታንያዩ እሳቸው ከዚህ በፊት ያራመዷቸውን አቋሞች የሚጻረሩ ሐረጎችን ጭምር የያዘውን እቅድ በመቀበል የተኩስ ማቆም እንዲደረስ ያደርጉ ዘንድ ዋይት ሀውስ ከፍተኛ ጫና እያደረገባቸው ነው። ጀሩሳሌም ፖስት እንደተነተነው፣ ከጀርባቸው ደግሞ ቀኝ አክራሪ ጥምር መንግስታቸው ቀይ መስመሮቻቸውን የሚጥሱ ስምምነቶችን ጠቅላይ ሚኒስትሩ ቢቀበሉ የፖለቲካ መዘዝ ይኖረዋል እያሉ በማስጠንቀቅ ላይ ናቸው። የአሜሪካው ባለ 21 ነጥብ ዕቅድ አስቸኳይ ተኩስ አቁም፣ መላ ታጋቾች ማለትም በሕይወት ያሉትና የሞቱት ሁሉም በ48 ሰዓት ውስጥ ተለቀው ከቤተሰቦቻቸው ጋር እንዲቀላቀሉና በሺዎች የሚቆጠሩ ፍልስጤማውያን እስረኞች እንዲፈቱ ያዛል። የእስራኤል ጦር አይዲኤፍ በቀስ በቀስ ከጋዛ እንዲወጣ ያደርጋል። በሚመሰረተው ዓለም አቀፋዊ አካል ቁጥጥር የሚደረግበትና ሐማስን የሚተካ የፍልስጤማውያን ባለሙያዎች ኮሚቴ ወይም መንግሥት እንዲመሰረትና የሐማስ መዋቅር ከመሬት በላይና በታች እንዲፈራርስ ያዛል። በተጨማሪም ጋዛ በየቀኑ ስድስት መቶ የጭነት መኪናዎች ሙሉ አቅርቦት ሳያቋርጥ እንድታገኝ ከማንኛውም ታጣቂና ትጥቅ እንድትጸዳም የእስራኤል ወታደሮች ቀስ በቀስ መውጣታቸውን ተከትሎ በእነሱ እግር የሚተካ ዓለም አቀፋዊ አረጋጊ ኃይል መሰማራቱን ያረጋግጣል። ዓለም አቀፋዊ ኃይል በሰለጠኑ የፍልስጤን ፖሊሶች ይታገዛል። አብሮ በሰላም የመኖር ድርድር በአሜሪካ አጋፋሪነት በእስራኤልና በፍልስጤማውያን መካከል ይጀመራል። ለረጅም ጊዜ የሁለት መንግሥትነትን መፍትሄ ለተቃወሙትና በመላ የፖለቲካ ሕይወታቸው የተዋጉትን ፖሊሲ መቀበል ለጠቅላይ ሚኒስትር ቤንያሚን ኔታንያዩ ትልቁ ፈተና ይሆንባቸዋል ተብሎ ይጠበቃል። ትራምፕ ተኩስ አቁምና ዘላቂ ሰላምን እውን ለማድረግ ግላዊ ቁርጠኛነት እንደያዙም ተዘግቧል። ከወዲሁም ዕቅዱ እንደሚሰምር ተስፋቸውን በአደባባይ የገለጹ ነው። ሁለቱም ወገኖች ለስምምነቱ በጣም አፋፍ ደርሰዋል ብለዋል።